ለኛ ምርጥ የአመቱ ቲክቶከር አዶናይ ስገት ፍምት መኪናው የአዶናይ ነው። የኔ የአመቱ ምርጥ ቲክታከር አዶናይ ነው። አዶናይ ያሸንፋል። እናንተስ ቁልፉ ለማን መሰጠት የለበትም? ቲክቶክ ክሬቲቭ አዋርድ ሌላ ነገር እንዳይፈጠርበት የሚፈልግ ከሆነ ቁልፉን ዳዊቲና ሲያስረክብ ና ምለው እኔ ለእኔ የአመቱ ምርጥ ቲክታክር አዶናይ። የእናንተስ ምንም ጥርጥር የለም። ኦቤዝ ነው። ማንም ያውቀው ነው። ኦኬ አዶናይ ያሸንፋል። አይደለም መኪናው ቁልፉ እጁ ላይ። ሰላም ሰላም፣ ሀገር ውስጥም ከሀገር ውጭም ያላችሁ የሆሳና ሊንክ ዩቱብ ቻይናል ቤተሰቦች፣ ኢትዮጵያውያንና ኤርትራውያን ባላችሁበት አለሙሉ የፈጣሪ ሰላም እንዲበዛ ምኞታችን ነው። ከዩቲናስ የምትወደው ነገር ምን ዋን ነው? እኔ ዩቲናስ እኒ ነገሯ ይመስኛል። እኔ ወንድ ሁና እንደ ቤስት ፍሬንድ ብትሆን ራሱ በጣም ደስ ይለኛል። እና ፋሚሊ በዚህ አጋጣሚ ማለት ነው ሰብስክራብ አርጉት። እሺ መቶ ሺ በቅርቡ ወንድሜ ገብቶ ማየት ፈልጋለሁ። ሁላችሁም ሰብስክራብ አርጉት። ሰላም ሰላም፣ የተከበራችሁ የዩቱብ ቻይናል ቤተሰቦቻችን ዛሬ በአዲስ አበባ በአንዳንድ ቦታዎች እየዞረን የዓመቱ ምርጥ ቲክታከር ማን ነው የሚለውን የተለያዩ ሰዎችን ኢንተርቪው እያደረገን እየጠየቀን እንገኛለን። ሰላም ሰላም፣ ወይ እንዴት ነህ? ሰላም የሆነ ጥያቄ መጠየቅ ስላለ ይችላል። በሀገራችን በኢትዮጵያ በሁሉም ኢትዮጵያውያን ዘንድ ሊወደድ ይችላል ብለህ የምታስበው ሰው ማን ነው? ምን ጥያቄ ያለው አዶናይ ነው። አብረ አዶላይ ተመልካቾቻችን በሁሉም ኢትዮጵያዊያን ዘንድ አሁን ባለው ሁኔታ ሁሉም ኢትዮጵያዊ ሊወዶ የሚችለው አዶናይን ነው ብለዋልና። እሺ በጣም ጥሩ። እሺ አዶናይን በተመለከተ አንድ ሁለት ጥያቄ መጠየቅ ስላለው ትችላለች። በጣም ጥሩ እሺ በጂፕ ቲክቶክ ክሪኤቲቭ አዋርድ እየተዘጋጀ ነው እና የዓመቱ ምርጥ ቲክታከር ለአንተ ማን ነው ያው አዶናይ ነው እሺ ከአዶናይ ምኑ ነው የሚመችህ አዶናይ የሚመችኝ ያው ንጹህ ልብስ ስላለው ይህንን ይሄንን ባይዘው ወይ ይሄንን ሰዋራ ሌላ የሆነ እንደ ማሽቃበጥ እንዳይመስላቸው አድማጮች እኔ ገና ድሮ ካናዳ እያለ ጀምሮ የሆነ እንትኑ እከታተለው ነበር እና እወደዋለሁ። ንጹህ ልብ ያለው ሰው አክባሪ ነው ዘርም ሳይመርጥ ሁሉ ነገሩ ደስ ይለኛል፣ ይመቸኛል ማለት አሁን ከሱ ለየት አድርገህ አሁን ብዙ ልበቀና የሆኑ ቲክቶከሮች አሉ እና የሆነ ለየት ያለ ነገር አዶናይን ይገልጻል ብለህ የምታስበው ነገር ካለ በቃ የአዶናይ ቪዲዮዎች ሞቲቬሽናል ቪዲዮዎች ናቸው በብዛት የሚሰሩ። ወጣትም ስለሆነ የሆነ ራሱ ይጠብቃል። እንደገና ንጹ ልብን ያለው ሰው አክባሪ ነው። ወረዲ በዚህ ይህንን በጣም ወድለት ባህሪ ነው። ስለዚህ የአመቱ ቤስት ቲክታከር ሆኖ መኪናውን ይሸለማል እያልክ ነው። ግድ ነው ግድ ነው። እሺ፣ በጣም አመሰግናለሁ ተመልካቾቻችን አሁንም የአብሮነት ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እጠይቃለሁ። የአመቱ ቤስት ቲክታከር ለእኔ አዶናይ ነው ብለዋል። ሌላው ደግሞ ሁሉም ኢትዮጵያዊ ተስማምቶ ሊወደው የሚችለው አዶናይ ነው ከመልሱ ተመችቶኛል። እኔም በዚህ ሀሳብ እስማማለሁ። በጣም ነው ማመሰግነን ይመች። በቃ የአመቱ ምርት ቲክታከር ለእነሱ ማን እንደሆነ እጠይቃለሁ። እሺ ከማል ጀምር። እሺ እሺ ከእሱ ሊጀምርና ለአንተ የአመቱ ምርት ቲክታከር ማን ነው? አዶናይ አዶናይን የመረጥክበት የራሱ የሆነ ለየት ያለ ምክንያት አለ? አንደኛ ያው የመሰሮ ስራ ሰው እንደሰው ነው እና የመሰሮ ወደደው። አንደኛ ለሰው ልጅም አይደለም ለእግዚአብሔር እንኳን ተቀባይ ያለው ነገር ነው፣ መሰሮ ነው። ለዛ ነው እነ አዶናይ ቱ ምርት ሲተካከል ለኔ አዶናይ ነው።

ናወረብራ ምርጥ የዓመቱ ቲክቶከር ዛሬ አንዳንድ ቦታዎች ላይ ዞርዞር እያለን ስለ ቲክታክ ክሪቲቭ አዋርድ የዘንድሮ የዓመቱ ምርጥ ቲክታከር ማ ተብሎ ይሰየማል የሚለውን በተመለከተ ከቲክታክ ተመልካቾች ዞር ዞር እያለን አንዳንድ ጥያቄዎችን እየጠየቀን ነው የምንገኘው። አጠገቤ ሮያል ቴዲ አለ። ሮያል ቴዲን አንድ ሁለት ጥያቄ ጠይቃለሁ። ቴዳ፣ ዘንድሮ የዓመቱ ቤስት ቲክታከር ወይንም የዓመቱ ምርጥ ቲክታከር ላንተ ማን ነው? ማንስ ያሸንፋል ብለህ ትጠብቃለህ? ምንም ጥርጥር የለም ኦቤዝ ነው። ማንም የሚያውቀው ነው። ለኬ አዶናይ ያሸንፋል አይደለም። መኪናው ቁልፉ እጁ ላይ የሚገርም ነው። ምን ያህል ትተማመናለህ? የአመቱ ምርጥ ቲክቶከር ሆኖ አዶናይ እንደሚያሸንፍ ምን ያህል እርግጠኛ ነህ? ያው ምን ያህል እርግጠኛ ነህ ምትለኝ ብትለኝ በኢትዮጵያ ሕዝብ ስለማምን ነው። አዶናይን ማዮት ኢትዮጵያ ሕዝብ የለም። ሁሉም ወዶታል። ምርጥ ሰው ነው። ሊበላ የሚገባው አይነት ሰው ነው። ሲጀመርም በስራው ያሳመነ በበጎ አድራጎቱ ያሳመነ አይሰረም አይሰራም ክሬት ምን አረገ ለሚል ደግሞ በዚህ አጋጣሚ አለ እና ቲክቶክ ላይ እስከወጣ ድረስ ማንም ክሬተር ነው ክሬተር ነው። በቃ ይህ ደግሞ ቁልፉ የአዶናይ ነው። መቶ በመቶ ተማ እሺ፣ በጣም ጥሩ የዩቲናስ አመጣቷ እጅግ የብዙዎችን ልብ ያስደነገጠ ነውና አሁን ባለው ቮት ወይንም አሁን ባለው በድምጽ ብልጫ አዶናይን እየመራች ትገኛለች እና አሁን በብዛት እየተመረጠች ያለችው ዩቲናስ ናት። የዩቲናስ አመጣጧ ደግሞ ብዙዎችን ያስደነገጠ ብዙዎች ያልጠበቁት ክስተት ሆኗል። አሁን ደግሞ መኪናው የዩቲናስ ነው እየተባለ ነው። ያው ይመስለኛል የህልም እንጀራ ነው ምን አይመስለኝ አይሆንም። ዩቲናስ ምንም ጥርጥር የለውም ጎበዝ ክሬተር ነች። በጣም በጣም ስማርት ነኝ፣ አድናቂዋ ነኝ ግን ሰው ደግሞ ጊዜ አለው ወቅት አለው። አመታቶች እንዳሉት ሁሉ ያለፉት አመታት አትሎች ጎበዝ ናት። በዚህ አመትም ጎበዝ ብትሆንም ግን የተሻለ ሰው ደግሞ አዶናይ የሆነ ተገኘ። እሺ፣ በመጨረሻ ከአዶናይ የምትወድለት ነገር ምንድን ነው? ቼ ምን ይጠላል? ኬክ እኮ ነው። ኬክ። እሺ፣ እናመሰግናለን። ተመልካቾቻችን አብራችሁን ቆዩ። የተለያዩ ሰዎችን እንጠይቃለን። የአብሮነት ቆይታችሁን ከኛ ጋር አድርጉ። ሰብስክራይብ ያላረጋችሁ ካላችሁ፣ እባካችሁ ሰብስክራይብ በማድረግ እንድትከታተሉ በአክብሮት እንጠይቃለን። የአመቱ ምርጥ ቲክታከር ለኔ አዶናይ ነው ብለዋል። አብራችሁን ቆዩ ከአዶናይና ከዩቲናስ። የአመቱ ምርጥ ቲክታከር ለአንተ ማን ነው? የአማቱ ምርጥ ክልታ ካረ እኔ ሃ ዩቲ ነች። አዩቲ ዩቲ ነች። አ ዩቲ ነች። ዩቲ ነች። አናንም እንት በጣም ትችላለች። ባይ ዘ ዌይ ከቲክቶክ የሚወጣ በሌላ ነገር የሚሞክር በጣም ደስ ይለኛል እና ቁልፉ የመኪና ቁልፉ ለሷ ይገባታል። እንምለው ከዚህ በፊት ቲክቶክ ክሬቲቭ አዋርድ ብዙ ጊዜ ትቀርባለች፣ ግን ያን ያለ የተጋነነ ነገር እንትን ብሏታ ያውቅ ሰው እንደሰራው ነው ገባህ አይደለ ልክ እንደሰራው ነው ልታገኝ የሚገባው እሷ ደግሞ የትወና ጠጋ አሳይታናለች ቲክቶክ ላይ ምን ያህል እንደሚለፋ ምን ያህል መስዋዕት ከፍላ ስራ እንዴት እንደምትሰራ አሳይታናለች ብቻ ይሄ ነው አልልም በጣም ብዙ ሴቶችን ሞቲቬት አርጋ ቲክቶክ እንዲሰሩ አነሳሳለች ስለዚህ እኔ ለዩቲናስ ነው ይቀባል የምለው ስለዚህ የኔ የአመቱ ቤስት ቲክታከር ዩቲ ናት እያልክኝ ነው? ዩቲ ይገባታል። እሺ፣ ከዩቲናስ የምትወደው ነገር ምን ዋን ነው? እኔ ዩቲናስ ኤኒ ነገሩ አይመቸኛል እውነት። እኔ ወንድ ሁና እንደ ቤስት ፍሬንድ ብትሆን ራሱ በጣም ደስ ይለኛል። ያ ግን ኖርማሊ ሶሻል ሚዲያ ሰውነች፣ እሷ ከፍ ያለች ሰውነች። ስለዚህ ባለችበት አደንቃታለሁ። እሱን ከወዲሁ ቁልፉ ለማንም መሰጠት የለበትም። ቲክቶክ ክሬቲቭ አዋርድ ሌላ ነገር እንዳይፈጠርበት የሚፈልግ ከሆነ ቁልፉን ዳዊቲና ሲያስረክብ ነው የምለው እኔ ያ። እሺ ቴንኪው፣ በጣም ነው የማመሰገነው። ኦኬ እሺ፣ አሁንም የአብሮነት ቆይታችሁን ከኛ ጋር አድርጉ። ሶላ ብዙ ራማን እንዴት ነህ? አለው እንዳሁ በጄ ፓወር የቲክቶክ ክሪኤቲቭ አዋርድ እየተዘጋጀ ነው እና በዚህም ብዙዎች ቮት እየተደረጉ ይገኛሉ። ለአንተ የአመቱ ቤስት ቲክታከር ማን ነው? ምን ጥያቄ አለው? ያው ለእኔ አዶናይ አዶናይ ነው፣ ይመችኛል። በዚህ አዶናይ ተመልካቾቻችን ከአንድም ሶስት አራት ሰው ጠይቀናል። እስቲል ነው አብዛኛው ሰው የቲክቶክ የአመቱ ቤስት ቲክታከር አዶናይ ነው የሚል መልስ ነው ብዙዎች እየሰጡት ያሉት። እሺ ምናልባት አዶናይን የመረጥክበት የራስህ የሆነ ምክንያት ካለ? አዎ በደንብ ምክንያት አለኝ። ማለት ከአዶና የሚመችኝ ነገር የሆነ ለሰው ያለው ፍቅር፣ ሲቀጥል ደግሞ ባለው አቅም ካለው ነገር ያካፍላል ለሰው እና ያው ብዙ ልጆች ከጎዳና አንስተዋል። እንዲሁም ደግሞ በቅርቡ አሁን ቆሎ አዘር የሆነችው ልጅ እሷንም እንደዚህ አንስቷት፣ አሁን ፕሮፌሽናል ዘፋኝ አርጓታል ኦልሬዲ እያረጋት ነው እና ያ ነገሩ በጣም ይመችኛል ሲቀጥል ደግሞ የሆነ ላይክ ቪዲዮ ላይ ያለው አቋሙ እና ዴይሊ ይሰራል ቪዲዮ እና እኔም እንደ አንድ ኮንተንት ክሬይተር አድናቂው ነኝ። ስለዚህ በአንተ ምርጫ የአመቱ ቤስት ቲክታከር አዶናይ ነው። የስ አዶናይ ድምፅ ሰጥታል። በደምብ ቪዲዮ ላይ ሰርቻለው። በዚህ አጋጣሚ ሶል ቤስት ፒክቸርስ በሚል ፔጅ ላይ እንግዲህ ቪዲዮ ሰርችለታለው፣ ገብታችሁ ዩ እስካሁንም ድረስ ብዙ ሰዎችን ጠይቀን የአመቱ ቤስት ቲክታከር አሁን ባለው ፐርፎርማንስ አዶናይ ነው የሚል መልስ እየሰጠው ይገኛሉ። ሶላ ምናልባት ከአዶናይ ይህን ነገር ተምሬበታለሁ የምትለው ነገር ካለ እስኪ ብታስተላልፈው። ናይስ ማለት ተምሬበታለሁ የምለው ነገር ከሱ በጣም የሚመችኝ ነገር ምንድን ነው የተማርኩት? ማለት ሁልጊዜ እግዚአብሔር የምለው ነገር እና እግዚአብሔር ይላሉ ማለት ከአፉ አይጠፋው እና የትም ቦታ ማለት በእግዚአብሔር ያለ መተማመን ስ ያ በእግዚአብሔር ያለው መተማመን በጣም አደንቅለታለሁ በጣም ይመችኛል፣ ያ ነገሩ ይመሰጠኛል። ዘለሳችን ከአዶናይ ብዙ ጊዜ እግዚአብሔር የሚያስቀድመው ነገር እና በእግዚአብሔር ያለው መተማመን በጣም አስደንቆኛል። ለዛም ነው እሱን ልመርጠው የቻልኩት እያለ ነው በጣም ነው የማመሰግነው። እና ፋሚሊ በዚህ አጋጣሚ ማለት ነው ሰብስክራይብ አድርጉት። እሺ፣ መቶ ሺህ በቅርቡ ወንድሜ ገብቶ ማየት እፈልጋለሁ። ሁላችሁም ሰብስክራይብ አድርጉት።